ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ በቅድሚያ እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ እያልን የመስከረም 16 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ከተሞችን የተቆጣጠረበትና ያገዛዙን ጦር ሙሉ በሙሉ ያፈረሰበትን ዘመቻ እያካሄደ ነው። ዝርዝር የግንባር መረጃዎችን በሚመለከት የፋኖ አመራሩ ያደረሰን መረጃን ትሰሙታላችሁ። አፋ ባሃ ምስራቅ አማራ ቀጠና ፈጸመ ያለውን ጀብዱ ተከትሎ የአገዛዙ ወታደራዊ ካውንስል አስቸኳይ ስብሰባ ተቀምጧል። ከብርሃኑ ጁላ ቢሮ የተሰማው ምንድን ነው? በዘገባችን አካተነዋል። በጀኔራል ሰአረ መኮንን እና ብርጋዴር ጀኔራል ገዛ ያበራ ግድያ ዙሪያ ያልተሰሙ መረጃዎችን የሚዳስስ የምርመራ መጽሐፍ ገበያ ላይ ውሏል። ዝርዝር አለን። ኤርትራ ለአየር ንብረት ለውጥ የሚውል የአንድ ነጥብ 3 ቢሊዮን ዶላር የገንዘብ ድጋፍ ዓለም አቀፉም ማህበረሰብ ጠይቃለች። ፕሬዚዳንት ዶናልድ ትራምፕ ቤንያሚን ኔታናሁ በእስራኤል ወረራ ስር ያለው ዌስት ባንክን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 የአፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ከተሞችን የተቆጣጠረበትና የአገዛዙን ጦር ሙሉ በሙሉ ያፈረሰበትን ዘመቻ እያካሄደ ነው። የአፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ እያደረገ ባለው ተጋድሎ በዘመቻ አርበኛ አደማሌ ሁለተኛ ቀን ውሎ ከፍተኛ ድል ማግኘቱ ታውቋል። በዚህ አውደ ውጊያ በርካታ ወረዳዎችና ዋና ከተሞቻቸው በፋኖ ተይዘዋል። የ12ተኛ ክፍለ ጦር ዋና አዛዡ ሲቆስል ምክትሉ ተማርኳል። 15 ፓትሮል እና አምቡላንስን እንዲሁም ሁለት ወራል ሲማረክ 21 የአገዛዙ ጦር ተደምስሶ ከ188 በላይ ተማርኳል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 2018 ዓ ም ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደማሌ ወይም አባናደው በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ መቀጠሉን የአፋ ባሃ ሰሜን አማራ በላይ እዝ ቃል አቀባይ ፋኖ ዮሐንስ ንጉሶ አብራርተዋል። በዚህ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከነ ተኳሾቻቸው መማረካቸውንም ፋኖ ዮሐንስ ንጉሱ ተናግሯል። ይህ የምስራቅ አማራ ድል በጣም ከፍተኛው የፋኖ ድል ሲሆን በአገዛዙ ቤትም ድንጋጤ ፈጥሯል። በዚያው ደውጊያ በሚኒሊክ እዝ ክፍለ ጦሮች በተደረገ ተጋድሎ በጠቅላላው የተገኘውንም ድል አርበኛው ገልጿል። 343 ቁር ክላሽ፣ 16 ብሬን፣ 2 ዲሽቃ፣ 9954 የክላሽ ተተኳሽ፣ 1150 የብሬን ተተኳሽ፣ 7314 የዲሽቃ ተተኳሽ በፋኖ ሲማረክ፣ የአገዛዙ ወታደር ሙት 188 ወታደ ወታደር ደግሞ ምርኮኛ ሆኗል። 15 ፓትሮልና አምቡላንስን ጨምሮም ሁለት ወራል ተማርኳል። ግዳን ወረዳ ሙጃ ከተማ፣ ጋዝ ወረዳ ስታይሽ ከተማ፣ ራስ አንጎት ወረዳ አሁን ተገኝ ከተማ፣ ላስታ ወረዳ ብልበላ ከተማ፣ ጉባላፍቶ ወረዳ ከወልዲያ ከተማ ውጪ፣ ዳውንት ወረዳ ኩርባ ከተማ፣ ዋድላ ወረዳ ከኮክን ከተማ ውጪ፣ መቄት ወረዳ ከፍላቂትና ገረገራ ከተማ ውጪ፣ ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ በፋኖ ቁጥጥር ውስጥ መግባታቸውን አርበኛ ዮሐንስ ንጉሱ ሮሃ በተገኘችበት ዕለታዊ የውሎ መግለጫ ላይ ተናግሯል። ሁለተኛ ቀን በያዘው የዘመቻ አርበኛ አደም አሊ አባናደው ከጋድሎ በምስራቅ አማራ ፋኖ፣ ምስራቅ አማራ ቀጠና የምንሊክ እዝ ይካሄድ ያለው እየተካሄደ ያለው ደውጊያ በተሳካ ሁኔታ ቀጥሏል። ሁለተኛ ቀኑን ሲይዝ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ እዝ መስከረም 14 ቀን ሁለት ሺህ 18 ዓመተ ምህረት ከጠዋቱ 12 ሰዓት የጀመረው ዘመቻ አርበኛ አደም አሊ አባናዳው በአምስቱን ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ይገኛል። ሁለተኛ ቀኑም በያዘው ዘመቻ አርበኛ አደም አሊ አባናዳው በዛሬ ሁለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ እዝ ሰራዊት ቁጥጥር ስር መዋል ተችሏል። በዘመቻ አርበኛ ደም አሊ የባናድረው በትላንትናው እለት በዛሬው እለት በቀጥለው የወጡ ነፃ የወጡ ቀጠናዎች አሉ። ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው እስታይሽ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በሰራዊታችን ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ ከሹልማ ሸሃ ቀበሌ ውጭ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ በፋኖ ቁጥጥር ስር ማስገባት ተችሏል። በዚህ በቀ ጥለው ተጋድሎና አስደናቂ ድል። ሰሜን ወሎ ዞን ዋላ ወረዳ ከኮን ከተማ ውጭ ያለው ሙሉ ለሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ገራገራ ከተማ ውጭ ያለው ሙሉ በሙሉ በተመሳሳይ በፋኖ ቁጥጥር ስር ውሏል። ፍላቂትና ገረገራ ከተማ ላይ ትንቅንቅ እየተደረገ ይገኛል። አጠቃላይ በቀጠናው ውጊያውና ትንቅንቁ አሁንም እንደቀጠለ ሲሆን ከመረጃው ብዛት የተነሳ በቁጥር እያንዳንዳቸውን ግንባሮች በዝርዝር አላቀረብንም። ዘመቻ አርበኛ አደም አሊ ቀጥሎ የ12ኛ ክፍለ ጦር ዋና አዛዥ ሲቆስል ምክትሉ ተማርኳል። የ12ኛ ክፍለ ጦር ምክትል አዛዥ ተማርኳል። 15 ፓትሮል አምቡላንስ እንዲሁም ሁለት ኦራል ተማርኳል። እነዚህ ወታደራዊ አገልግሎት ለውጊያ አገልግሎትም ለእንቅስቃሴ አገልግሎትም ይጠቀምበት የነበረው የአብይ አህመድ ሰራዊት ተማርኳል ማለት ነው። 721 ጠላት በዛሬው ዕለት ተደምስሷል፣ 188 በላይ ደግሞ ተማርኳል። አሁንም ድረስ ተንጠባጥቦ የነበረው ኃይል እጁን እየሰጠ ስለሚገኝ የምርኮኛው ቁጥር ከዚህ በላይ የሚያሻቅብ ይሆናል። ሁለተኛ ቀን ዘመቻ አርበኛ ደማ አሊ አባናደው በታላቅ ድል አሁንም እንደቀጠለ ነው። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ መስከረም 14 ቀን 2018 ዓ ዓ ከጠዋቱ አስራ ሁለት ሰዓት የተጀመረው ዘመቻ አርበኛ ደማሊ አባናዶ በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን ነው ማስመዝገብ እያስመዘገበ እየቀጠለ የሚገኘው። ሁለተኛ ቀኑም በያዘው ዘመቻ አርበኛ ደማሊ አባናዶ በዛሬ ሁለት መስከረም 15 ቀን 2018 ዓ ምት ተጠናክሮ እየቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎች በመስበር በምንልክ ሰራዊት በቁጥጥር ስር የዋለ መሆኑ ቀደም ብለን ገልጸናል። የተገኙ ዝርዝር ድሎችን ደግሞ እንደሚከተለው እናቀርባለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መኒልክ ህዝብ በላስታ ጀኔራል አሳምነው ጽጌ ኮር የተደረገ ውጊያ ተሳትፎ በወንዳች ሙጃ ኩልመስክ ግንባር አንደኛ እንደ ላስታ ጀኔራል አሳምነው ጽጌ ኮር የተገኘ ድል ጥር ጥራሪ ክፍለ ጦር ጥራሪ ክፍለ ጦር በተሰማራበት ግንባር 21 ጥቁር ክላሽ የተማረከ ነው አራት ብሬን የቡድን መሳሪያዎች ተማርከዋል አንድ ዲሽቃ ተማርከዋል 2600 የክላሽ ተተኳሽ ጥይት ተማርከዋል 3480 የብሬን ተኳሽ 1250 ዲሽቃ ተተኳሽ 18 እጅ የሰጠ የጠላት ምርኮኛ 147 የተደመሰሰ ማረጉ ክፍለ ጦር ደግሞ ከዚሁ ቀጠና የተሰለፈ ተጨማሪ ክፍለ ጦር በማሪ የተባለ ክፍለ ጦር መቶ ሀያ ሁለት ጥቁር ክላሽ ነው የማረከው በዛሬው አውደ ውጊያ ብቻ አራት ብሬን በተመሳሳይ የቡድን መሳሪያዎች ምትረጊሶችን ማርኳል። ሶስት ሺ ሁለት መቶ የክላሽ ተተኳሽ ሁለት ሺ አንድ መቶ ዘጠና የብሬን ተተኳሽ ሶስት ሺ ሁለት መቶ ስልሳ አራት የድሽቃ ተተኳሽ ሀምሳ ዘጠኝ ምርኮኛ ሁለት መቶ ሀምሳ ስድስት የተደመሰሰ ጠላት አለበሱ ይግንባር ሀያ አራት የሞርተር ተተኳሽ ተከዜ ክፍለ ጦር ሀምሳ ዘጠኝ ጥቁር ክላሽ ሰላሳ ዘጠኝ ማኔቅርታ ሶስት ብሬን አንድ ሺ ስምንት መቶ ሀምሳ የክላሽ ተተኳሽ ተኳሽ 2940 የብሬን ተተኳሽ 44 ምርኮኛ እጀሰጥ የጠላት ኃይል ማርካለች። 146 በላይ ደግሞ የተደመሰሰ ነው ማለት ነው። 24 የሞርተር ተተኳሽም በተጨማሪ ማርካለች። ከዚህ ክፍለ ጦር አምስተኛ ሻለቃ በራስ አንጎት ወረዳ አካባቢ የምትንቀሳቀሰው ሻለቃለች። እቺ ደግሞ 10 ጥቁር ክላሽ 5 ሚሊሻ የተማረከና 250 የብሬን ተተኳሽ 230 የክላሽ ተተኳሽ የተማረከ ሲሆን፣ ተፈራ ማሞ ክፍለ ጦር 131 ጥቁር ክላሽ አምስት ብሬን የቡድን መሳሪያዎች 274 የክላሽ ተተኳሽ 3520 የብሬን ተተኳሽ 2800 የድሽቃ ተተኳሽ 62 ምርኮኛ 137 የተደመሰ 16 የሞርተር ተተኳሽ ሌተና ኮሎኔል ዘሪሁን የሚባል በጀግናው ሰራዊታችን ፋኖ ሰራዊታችን ቁጥጥር ስር የዋለ ነው ምርኮኛ ሆኖ የብርሃኑ ላ ሰራዊት ከፍተኛ አዛዥ ሌተናል ኮሎኔል ዘሪሁን እየተባለ እንግዲህ በቁጥጥር ስር ውሏል። በምርኮ ደንብ መልካም ጤንነት ላይ የሚገኝ ምርኮኛ ነው። ጠቅለል ሲል እንደ ላስታ ጀኔራል አሳምኖ ጽጌ ኮርስ 343 ጥቁር ክላሽ 16 ብሬን 2 ዲሽቃ 9954 የክላሽ ተተኳሽ 1150 የብሬን ተተኳሽ 7314 የዲሽቃ ተተኳሽ 716 የተደመሰ 188 ምርኮኛ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ ዕዝ በዛሬው ዕለት የተማረከ ንብረት በተመለከተ 15 ፓትሮል ተሽከርካሪ ወታደራዊ ተሽከርካሪዎችን እና አምቡላንስ ሁለት ኦራል ወታደራዊ ተሽከርካሪ ተማርኳል። በዘመቻ አርበኛ አደም አሊያባናደው በአምስቱም ኮሮች በእዙ ልዩ ዘመቻ ነጻ የወጡ ቦታዎች ሰሜን ወሎ ዞን ግዳን ወረዳን ጨምሮ ቀደም ብዬ የጠቀስኳቸው በሙሉ ነጻ ወጥተዋል። በቀጠናው ተጠናክሮ እየቀጠለው አውደውጊያ አሁንም ጠላት እየፈረሰ ጠላት እየተመታ እየተማረከ ያለበት ሁኔታ ተጠናክሮ እንደቀጠለ ነው። አብይ ሞራሉ የወረደውንና በህዝቡ ዘንድ የተዋረደውን የመኮንኖች ስብስብ ማረግ ቢሰጥም ከሽንፈት አልዳንም ያለው አርበኛ ዮሐንስ ንጉሱ ወታደሩ ራሱን ሊያድን ይገባል ሲል አሳስበዋል። አርበኛው አክሎም ከአሁን በኋላ ያለው ነገር በአገዛዙ ቁጥጥር ስራ አይደለም፣ የትናንቱ ድል መዋቅራቸውን በሙሉ ሰብሯል ሲል ገልጿል። ዛሬ ቀን አልተሳካለትም። ፋኖ ደግሞ በአንጻሩ ኃይል እያደራጀ ጠላትን እየመታ ነጻ መሬት እየጨመረ ይገኛል። ከእንግዲህ አብይ አህመድ በቅርቡ ለጄኔራል መኮንኖች ሹመት ቻለው ማዕረግ ጨምሬያለው ብሎ በብሔራዊ ደረጃ የወደቀውን የፈረሰውን ጦሩን ሞራል ለመገንባት የማዕረግ እድገት ሰጠው በሚል እንግዲህ በአገሪቱ ላይ ሲሳለቅ ነበረ። ሆኖም ግን በህዝብ የተጠላ በመሆኑ በህዝብ የተዋረደ በመሆኑ መሬት ላይም የተዋረደ ጀኔራል፣ የተዋረደ ስርዓት፣ የተናቀ ስርዓት፣ ወንጀለኛ ስርዓት፣ የማይደገፍ በመሆኑ ይኸው በየሄደበት ቦታ በሙሉ እየተመታ እየተማረከ እየፈረሰ የሚገኝ ኃይል ሆኗል። ከህዝብ የተጣላ ኃይል በመሆኑ ከዚህ በኋላም የአማራ ህዝብ እና የኢትዮጵያ ህዝብ አንቅሮ የተፋው ስርዓት በመሆኑ በቀጣይ በገባበት ሁሉ እየገባን የምናጠቀው በመሆኑ ከዚህ በኋላ ያለው እድል ከዚህ በኋላ ያለው እድል ሌሎች አማራጮችን ከመሞከር ይልቅ በተሰለፍበት ወታደራዊ አማራጭ የሚያሳካው አንዳችም እድል የለም፣ ሊኖርም አይችልም። ስለዚህ በዚህ ሽንፈት ራሱን ገምግሞ አንደኛ ሰራዊቱን ራሱን ሊያድን ይገባዋል። በአብይ አህመድ ተገዶም ሆነ ወዶ የተሰለፈ የሰራዊት አባልም አመራርም ራሱን ሊያተርፍ ይገባዋል። ከዛ ውጭ ግን ፍትሐዊ የሆነው የአማራ ፋኖ ትግል እያጠቃው እያጸዳው እየበተነው እየደመሰሰው ከጥቅም ውጭ እያደረገው እንደሚቀጥል ግን ምንም ጥርጥር የለውም። በሌሎች ቀጠናዎችም ሲደረጉ ይቆዩም አጠቃላይ ሰራዊቱ ከዚህ በላይ ጉዳት እንዳይደርስበት እጅ ብቻ ጥሩ ነው። ይህ ሁሉ ሲካሄድ ህዝብ ያልደገፈው ነው። ሰራዊቱ ህዝብ የጠላው ስለነበር የትኛውም አይነት ቦታ ላይ የህዝብ ድጋፍ ስላልነበረው በሁሉም ቦታ እየተመታ እጅ እየሰጠ ነው የሚገኘው ና እጅ የሰጠውን ሰራዊት እልል እያለ ፋኖ ሲገባ እልል እያለ የሚቀበል ይህ አገዛዝ ሲወጣ ደግሞ እና ሲማረክ ደግሞ እየፎከረ የሚቀላቀል ህዝብ ነው ያለው። እና ከዚህ አንጻር ተስፋ በሌለው ውስጥ ከሚዳክሩ እጅ እየሰጡ ወይም ደግሞ ራሳቸውን እየበተኑ ከሰራዊት ውስጥ እየወጡ አጠቃላይ የኢትዮጵያን ህዝብ ከማድማትም ከማዳማትም ቢቆጠቡ ጥሩ ነው የነበረው ነው። ግን ማጥቃት ተጠናክሮ ስለሚቀጥል ምንም የሚያመጡት ነገር የሚፈጥሩት ነገር አይኖርም፣ የሚለውጡት ነገርም የለም። በነሱ ቁጥጥር ስራ ከዚህ በኋላ ያለው ጉዳይ በእነሱ ቁጥጥር ስራ አይደለም። ከነሱ ቁጥጥር እጅ ወጥቷል። ቁጥጥራቸው መውጣቱን አውቀው ራሳቸውን የማዳን አማራጭ ብቻ ነው። እስካሁን ከቁጥጥራቸው ውስጥ ያለ የሰራዊት አባላቶቹ ራሳቸውን የማትረፍ አማራጭ ብቻ ነው እንጂ ከዚህ በኋላ የሚያተርፉት ስርዓት አይኖርም። በህዝብ የተጠላ ስርዓት መሆኑን ያው ስለታየ ለማለት ነው። እና ስነ ልቦናው የሰራዊታችን ስነ ልቦና በእጅጉ ይሏል። የጠላት ስነ ልቦና ደግሞ በከፍተኛ ሁኔታ ተሽመድምዶ የቆየ ነው። አሁን ደግሞ በእንቅርት ላይ ጀሮ ደግፍ ይሉ ዘንድ በዛሬው ዕለት ትናንትና ዛሬ ደግሞ በምስራቅ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል የደረሰባቸው ሽንፈት የደረሰባቸው ያለው መራር ሽንፈት ስነልቡ ናቸው በከፍተኛ ሁኔታ ሰብሯል ብቻ ሳይሆን ፖለቲካቸውን ሰብሯል ፖለቲካቸውን ብቻ ሰብሯል ብቻ ሳይሆን ዲፕሎማሲያቸውን ይሰብራል ዲፕሎማሲያቸውን ብቻ ይሰብራል ሳይሆን ሙሉ በሙሉ ያልፈረሱ ቀሪ መዋቅሮቻቸውን ይሰብራል ያንኮታኩታል። ይህን ያህል የሚመታቸው መሆኑን ያው የምታዩት ነው እና የእነሱ አፈቀላ ተጠያቂዎች እንኳን ምንም ለማለት አማራጭ የሌላቸው መራራ ሀቅ ነው የገጠማቸውና ይህን የሚጽናኑበት ምንም አይነት የስንቦና ግንባታ የሚያገኙበት እድል እንደማይኖራቸው ነው መናገር ንፈልገው። አመሰግናለሁ። በተመሳሳይ የደጋው መብረክ ክፍለ ጦር ትናንት አመሻሽ ላይ አንድ ፓትሮል፣ 14 ጥቁር ክላሽ፣ 500 ተተኳሽ፣ 30 ኤፍ1 ሲማርኩ አምስት መከላከያ ደግሞ ተደምስሷል። የሰሜን ወሎ ዞን ሀብሮ ወረዳ ጊራና ከተማን ባለሽርጡ ክፍለ ጦር ሶስተኛ ሻለቃ ተቆጣጥሯል። ትናንት ምሽት ከወልዲያ ደሴት ቁር አስፓልቱን ተከትሎ ከወልዲያ በቅርብ ርቀት ከምትገኘው ሰንቦ ቀበሌ ጀምሮ ሲሪንቃ፣ መርሳ፣ ኡርጌሳ፣ ገንፎ፣ ጨፌ፣ መሃላምባ፣ ሊብሶ፣ ውጫሌና ከሐይቅ በቅርብ ርቀት እስከሚገኘው ጃሪ በፋኖ ቁጥጥር ስር መግባታቸው ታውቋል። ከወደ ፋኖ የተሰነዘረባቸውን መብረቃዊ ጥቃት መቋቋም ያልቻሉት የአገዛዙ ወታደሮች ሙትና ቁስለኛቸውን ሳያነሱ ወደ ሐይቅና ደሴ ከተሞች እየሸሹ ነው። አፋባሃ ምስራቅ አማራ ቀጠና እየፈጸመ ያለውን ጀብዱ ተከትሎ የአገዛዙ ወታደራዊ ካውንስል አስቸኳይ ስብሰባ ተቀመጠ። ፋኖ በምስራቅ አማራ ቀጠና እየወሰደው ባለው የተጠናከረ ወታደራዊ እርምጃ የተደናገጠው አገዛዙ ወታደራዊ ካውንስሉን በአስቸኳይ ጠርቶ ስብሰባ መቀመጡን መረብ ሚዲያ ከወታደራዊ ምንጮች ሰምቻለሁ ሲል በዘገባው አስፍሯል። ስብሰባው እየተካሄደ የሚገኘው በአዲስ አበባ ሳር ቤት ፑሽኪን አደባባይ አካባቢ በሚገኘው የብርሃኑ ጁላ ቢሮ ውስጥ መሆኑን በዘገባው ተመላክቷል። የስብሰባው ዋና አጀንዳ መከላከያ ሰራዊቱ በወሎው ቤተ አማራ ቀጠና ስለደረሰበት አንገት የሚያስደፋ ሽንፈት ሲሆን ወታደራዊ ካውንስሉ አየር ኃይሉ ከድሮን ጀምሮ እስከ ጀት እና የጦር ሄሊኮፕተር ተጠቅመው ጥቃቱን ያስታግስ የሚል ሀሳብ ማቅረቡም ነው የተነገረው። ውሳኔው እስካሁን አልጸደቀም። ስብሰባው በብዙ ንትርኮችና ጣት ከመጠቋቆም እስከ መሰዳደብ ድረስ ታጅቦ ቀጥሏል፣ ይላል ዘገባው። በደብረ ዘይት ያሉ የሮሃ ምንጮች እንደሚሉት ከሆነ ሌሊቱን ከፍተኛ የሆነ የጀት ድምጽ ሲሰማ ነበር። ሌሊት ዘጠኝ ሰዓት አካባቢ መነሻውን ከደብረ ዘይት አየር ኃይል ያደረገ የጄት እንቅስቃሴ እንደነበር የጠቆሙት ምንጮች የፋኖ ኃይሎች ጥንቃቄ እንዲያደርጉ መክረዋል። በጀኔራል ሰዓረ መኮንንና ብርጋዴር ጀኔራል ገዛ ያበራ ግድያ ዙሪያ ያልተሰሙ መረጃዎችን የሚዳስስ የምርመራ መጽሐፍ ገበያ ላይ ዋለ። ጀኔራል ሰዓረ መኮንን እና ብርጋዴር ጀኔራል ገዛ ያበራን ማንገደላቸው ጥቃቱስ እንዴት ተፈጸመ? የሚል ጥልቅ ምርመራን ያካተተ መጽሐፍ አማዞን ላይ ለገበያ መዋሉ ተሰምቷል። ሰኔ 15 2011 ዓ.ም በጀኔራል ሰዓረ እና በብርጋዴር ጀኔራል ገዛኢ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚዳስሰው ይኸው የምርመራ መጽሐፍ የችሎቱን ሂደትና የፎረ ንስክ ምርመራ ውጤትን ጨምሮ የአይን ምስክሮችን ቃል ያካተተ መጽሐፍ መሆኑ ታውቋል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የዕድሜ ልክ ጽኑ እስራት የተበየነበትን የአስር አለቃ መሳፍንት ጥጋቡን ቃልም ይዟል። አስር አለቃ መሳፍንት እኔ አልገደልኳቸውም ጀኔራሎቹ የተገደሉት በግቢው አጥር ዘለው በገቡ የሰለጠኑ ተኳሾች ነው ሲል ይናገራል። መጽሐፍ ውስጥ ከብርጋዴር ጀኔራል አሳምነው ጽጌ ጋር የነበረ ግንኙነትስ ምን ይመስላል ተብሎ ተጠይቆም የሰጠው ምላሽ በመጽሐፉ ተካቷል። ጀኔራሎቹ ተገደሉበት የተባለው ሽጉጥ ባለቤቱ ማ ነው? ለምን የጣት አሻራ ሳይገኝ ቀረ? በዕለቱ የጥበቃ ካሜራዎቹን ማናጠፋቸው፣ የዕለቱ የጥበቃ ተረኛ ለምን ከጥርጣሬ ውጭ ሆነ የሚሉ እስካሁን ያልተሰሙ መረጃዎችን እሚዳስስ ተመላክቷል። ብዙ አከራካሪ ጉዳዮችን በማስረጃ እየነቀሰ ፍንትው አድርጎ የሚያሳይ ነው የተባለለት ይህ የምርመራ ዘገባ በመጽሐፍ ሰንዶ ለአንባቢያን ለማድረስ ሁለት ዓመት ያህል እንደወሰደበት ታውቋል። መጽሐፉን ለየት የሚያደርገው በሀገራችን የምርመራ ጋዜጠኝነት ታሪክ ውስጥ ፈርቀዳጅ ነው የተባለለት ሲሆን ጸሐፊው አሁን ላይ ሀገር ውስጥ የሚገኝ በመሆኑ ለደ ደህንነቱ ሲባል ከጋዜጠኛው በሚል የብዕር ስም እንዲታተም ሆኗል። መጽሐፉ አሁን አማዞን ላይ እየተሸጠ ይገኛል። ኤርትራ ለአየር ንብረት ለውጥ የሚውል የ1.3 ቢሊዮን ዶላር የገንዘብ ድጋፍ ዓለም አቀፉን ማህበረሰብ ጠየቀች። የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ ሀገራቸው የአየር ንብረት ለውጥን ለመቋቋም ያዘጋጀችውን አዲስ እቅድ ይፋ አድርገዋል። ሚኒስትሩ በልዩ የአየር ንብረት ለውጥ ከፍተኛ ስብሰባ ላይ ባደረጉት ንግግር ኤርትራ ልቀትን እስከ 44 ፐርሰንት ለመቀነስ የሚያስችል አቅም እንዳላት ገልጸው ለዚህም 1.3 ቢሊዮን ዶላር የሚጠጋ ኢንቨስትመንት እንደሚያስፈልግ አስታውቀዋል። አቶ ኡስማን ሳልህ ኤርትራ ልክ እንደ ሌሎች አገራት ሁሉ በአየር ንብረት ለውጥ ግንባር ቀደም ተጠቂ መሆኗን ገልጸው የሙቀት መጨመርና ያልተጠበቀ የዝናብ ስርጭት የአገሪቱን ኢኮኖሚ እየጎዳና ና የህዝቡን ህይወት አደጋ ላይ እየጣለ መሆኑን አስረድተዋል። በዚህም መሰረት የኤርትራ መንግስት ሶስት ዋና ዋና ምሰሶች ላይ ያተኮረ እቅድ ማውጣቱን ሚኒስትሩ ተናግረዋል። ኤርትራ በራሷ አቅምና ሀብት ከነበረው የልቀት አካሄድ በ ስምንት ነጥብ ስድስት ፐርሰንት ልቀትን ለመቀነስ ቃል ገብታለች። ነገር ግን አስፈላጊው አለም አቀፍ ድጋፍ ከተገኘ እስከ ሁለት ሺ ሰላሳ ድረስ ልቀትን በ4.4% በመቀነስ ከ2018 ደረጃ በታች ማድረስ እንደምትችል ገልጸዋል። ይህንን ግብ ለማሳካት የሚያስችል ለኢንቨስትመንት ዝግጁ የሆነ ግልጽ እቅድ መኖሩን የገለጹት ሚኒስትሩ እቅዱ በዋናነት በሁለት ዘርፎች ላይ እንደሚያተኩር ተናግረዋል። እነሱም ወደ ንጹህ የኃይል ምንጮች መሸጋገር እና መጠነ ሰፊ የተፈጥሮ ተኮር መፍትሄዎችን መተግበር ናቸው። ይህንን ትልቅ ግብ ለማሳካት የአጋርነት አስፈላጊነትን ያሰመሩበት አቶ ኦስማን ለእቅዱ ማስፈጸሚያ ከሚያስፈልግ የሚያስፈልገው 1.3 ቢሊዮን ዶላር ውስጥ 634% የሚሆነውን ከአጋር ሀገራት እንደሚጠብቁ አስታውቀዋል። ይህ ጥያቄ ብቻ ሳይሆን ለአየር ንብረትና ለተጋላጭ ማህበረሰቦች ተጨባጭ ውጤት በሚያስገኙ ፕሮጀክቶች ላይ ኢንቨስት እንዲያደርጉ የቀረበ ጥሪ ነው ብለዋል። ሚኒስትሩ ሲያጠቃልሉም ዓለም አቀፉ ማህበረሰብ በተለይም ዋነኛ በካይ ሀገራት ታሪካዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የሚላቁ ቴክኖሎጂዎቹን በማጋራት በማጋራትና ለአስቸኳይ ጊዜያት ተደራሽ የሚሆን አስተማማኝ የገንዘብ ድጋፍ በማድረግ

ፕሬዚዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለው ዌስት ባንክን ወደ ግዛታቸው እንዲቀላቅሉ አልፈቅድም አሉ። የእስራኤሉ ጠቅላይ ሚኒስትር አርብ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች ሀሳባቸውን የሰጡት የአሜሪካው ፕሬዚዳንት እስራኤል ዌስት ባንክን እንድትቀላቀል አልፈቅድም፣ አይሆንም ብለዋል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉ ገልጸዋል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም አለም አቀፍ ጫና እየደረሰባት ነው። የምዕራባውያን መንግስት ለፍልስጤም ነፃ አገርነት በይፋ እውቅና እየሰጡ ነው። ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆም አማራጭ መንገድ እንደሆነ ይመለከቱታል። በኔታናሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን በፍልስጤም ግዛት አካል የሆነው ዌስት ባንክን እንዲቀላቀል ተደጋጋሚ ጥሪ አቅርበዋል። ዩናይትድ ኪንግደም እና ጀርመን እስራኤል አካባቢውን ከግዛቷ ጋር እንዳትቀላቅል አስጠንቅቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ሰኞ እለት ተባበሩት መንግስታት ድርጅት እንደተናገሩት ይህ ሞራላዊ ህጋዊና ፖለቲካዊ ትዕግስት የሌለው ነው ብለዋል። ትራምፕ ሐሙስ እለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ከኔቲያናሁና ከሌሎች የመካከለኛው ምስራቅ መሪዎች ጋር ተነጋግረዋል። ትራምፕ በጋዛ ላይ ስምምነት ለማድረግ ምናልባትም ሰላም ለመፍጠር ጭምር በጣም እየተቃረብን ነው ብለዋል። የፍልስጤሙ ፕሬዚዳንት መሐሙድ አባስ ባለፈው ሐሙስ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ በቪዲዮ ባደረጉት ንግግር በፈረንሳይ ይፋ የተደረገውን የእስራኤልና የፍልስጤምን የሰላም እቅድን ተግባራዊ ለማድረግ ከአለም መሪዎች ጋር ለመስራት ዝግጁ መሆናቸውን ገልጸዋል። የ89 ዓመቱ አባስ በአካል ወደ ኒውዮርክ ተጉዘው ንግግር እንዳያደርጉ በአሜሪካ ተከልክለዋል። ካናዳ፣ አውስትራሊያ፣ እንግሊዝ፣ ፖርቹጋል፣ ፈረንሳይ፣ ቤልጅየም፣ ሉክሰምበርግ፣ ማልታ፣ ሞናኮ፣ ሳን ማሪኖ፣ አንዶራ እና ዴንማርክ ለፍልስጤም መንግስት እውቅና በመስጠታቸው አመስግነዋል። አሜሪካ ለፍልስጤም እውቅና ለመስጠት ጊዜው አሁን አይደለም በማለት ተቃውማለች። ይህ እርምጃ ለሐማስ ሽልማት ነው ስትላክላለች። አባስ በንግግራቸው ሀማስ በአስተዳደሩ ውስጥ ሚና አይኖረውም ብለዋል። የእስራኤልን መውጣት ተከትሎ የፍልስጤም መንግስት ለጋዛ ሰርጥ ሙሉ ኃላፊነት እንዲወስድና በእስራኤል ከተያዘው ዌስት ባንክ ጋር እንዲያገናኝም ጠይቀዋል። ትራምፕ ማክሰኞ ዕለት ቁልፍ ከሆኑ የአረብና የሙስሊም አገራት መሪዎች ጋር በተገናኙበት ወቅት እስራኤል አካባቢውን መቀላቀል ከጀመረች መዘዝ አለው ሲሉ አስጠንቅቀዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ለጋዜጠኞች እንደተናገሩት የዩናይትድ ስቴትስ ፕሬዚዳንት በዌስት ባንክ ውስጥ ያለውን የመቀላቀል አደጋና ስጋት በሚገባ የተረዱ ይመስላል